ከሀገር የሚወጣውም ከሌላ ሰው ጋር አይደለም እና እሷ ፈቅራውም አይቀርም። አብርሽ ወደ ውጭ ሀገር የሚወጣው ከሄርሜላ ጋር ነው። ፍቅር ሳይዘው አይቀርም ወይም እሷም ፍቅር ሳይዛት አይቀርም። ከሄርሜላ ጋር ይመስለኛል ሄርሜላም ለአብርሃም ስሜት ሳይኖራት አይቀርም። ትቀልዳለ እንዴ? አንተ ምንድን ነው እየቀለድክ ነው እንዴ? ድሮም የነበረ ስሜቷ ነው። እናንተ ልትደባብቁ ወይም እሷም ልትደባብቅ ልትሞክር ትችላለች እንጂ እኛ ኮ ሄርሜላ እና ብርሽ እንደሚፋቀሩ መፋቀር ብቻ አይደለም እንደተኙ ሁላ አንሶላ እንደተጋፈፉ ሁላ እኮ እናውቃለን። ምንም እኮ ይሄ ለተመልካች የተደበቀ ነገር አይደለም። አሁን እንደ አዲስ ሳይወዳት አይቀርም ሳትወደው አትቀርም ብላችሁ ከምትመጡ የምናውቀውን ነገር እንደገና እንድናውቅ የምታወሩት ነገር ያልገባኝም። እኔ አሁን ምንድን ነው ሩታዬ? ሩታዬ እኔ ፍቅር ምክንያቱም ምንድን ነው ይህን አብርሽ የሚባል ልጅ መራቢያውን መቁረጥ አለብን። አንቺ ብቻ ፍቃድ ስጭን እንጂ አብርሽን መራቢያውን ቆርጠን አመት ተንሰጥሻለን። በቅርስ መልኩ ቁጭ ታረጊዋለሽ። በቃ እንደዛ ካልሆነ አብርሽ ሊያርፍ አልቻለም። አብርሽ ሊያርፍ አርፎ በአንቺ ላይ ተወስኖ ከአንቺ ጋር ሊቀመጥ አልቻለም እና ብቻ አንቺ ፈቃድ ስጭን እንጂ እኔ ያልኩት በቃ መራቢውን መቁረጥ ቆርጦ መጣል ያችንም ቢሆን እሙሟን ቆርጦ መጣል። ቢቆረጥ ይዋል አለ ቦታው አይጠፋ። እዳ ነው፣ የሰው እንኳን አስቸጋሪ ነው። እኔ እኮ የምትለቃቀሱት ነገር ነው ያልገባኝ። ሄርሜላ አብርሽ አብርሽ ታለቅሳለች፣ ሩታም አብርሽ አብርሽ ታለቅሻለች። እኔ እኮ አልገባኝም። ቤተሰብ ይሄ አብርሽ የሚባል ያሰራው መስተፋቅር ምን አይነት ነው? ምን አይነት ነው? ለዛውም እህልል ጥልል ምንድን ነው? እልልት ነው። ቆንጅዬ ቆንጅዬ የሆኑ ሴቶች የሚያለቅሱለት የሚለቃቀሱለት ምንድን ነው? አብርሽ ሚስጠርህ ምንድን ነው? እኔ አብርሽ ሚስጠር ስላልገባኝ ነው፣ እባካችሁ ኮመንት ላይ ጻፉ። ውበቱ ከኔ አይበልጥ፣ እኔ ነኝ ጠፍጠፍ አድርጌ የምበልጠው። ይኸው እኔ ሩታዬ ናፍቅሬ አለቃቀስኩ አለቃቀስኩ። ተሸነፍኩ አይደል? ተሸነፍኩ። ያው በሉት ተሸነፍ ያለሁ ደስ የሚለው ነገር ወልጀበታለሁ ደስ የሚለው ነገር ወልጄባታለሁ እንጂ አሁን ይኸው፣ እሻልለኝ ብላ እሷን ጥሏት ቁጭ አድርጓት ከሄርሜላ ጋር እየወሰለተ እየማገጠ ይሄው፣ አሁንም እሷ የምታለቅሰው ለአብርሽ ነው። ሄርሜላ የምታለቅሰው ለአብርሽ ነው። ከአብርሽ የተሻለ ወንድ አታ ነው። ሄርሜላ አብርሽ ያደረገው ነገር አለ፣ ያደረጋቸው ነገር አለ። ይሄ ሚስጥር በቃ በሚስጥር የተያዘ ነገር ነው። እሱን ነገር ልትነግሩን የምትችሉ ጓደኞቹ ካላችሁ ባካችሁ፣ ነገሩ አብርሽ የያዘው መስተፋቅር ምን አይነት ነው? እኔ በመስተፋቅር አላምንም፣ ግን አሁን አሁን ለምን ነው አብርሽ ለምንድን ነው እነዚህ ቆንጆ ቆንጆ ሴቶች የሚያለቅሱለት? ግራው የገባ ነገር ነው። ለማንኛውም ያው እንግዲህ አብርሽ ከሄርሜላ ጋር ወደ አልታወቀ ሀገር ሊወጣ አስቧል። ይሄንም እኔ በውስጥ ሰምቼ ነበር፣ ግን እነሱ ደግሞ ቶሎ ብለው ጓደኞቹ ለሩታ እንዳትጎዳ ብለው ሊነግሯት ሞክረዋል፣ እንዳያችሁት ነው። አብርሽ ከሄርሜላ ጋር የሚወጣበት ሀገር እኔ አውቃለሁ። አሁን ጀምሬ ከምነግራችሁ እኔም እንዲወጣ ፈልጋለሁ። እኔም ልጄን ለማየት መምጣት ስለፈለግኩ እሱ ባለበት ቡታጅራ መሄድ፣ እሱ ባለበት አዲስ አበባ መምጣት አልፈለግኩም እና እኔ ሩታዬን በነጻነት ማግኘት ስለምፈልግ የሚሄዱበት ቦታ ተዘጋጅቷል፣ ሁሉ ነገር አልቋል። እሱን ከሄዱ በኋላ ወዲያው እነሱ ይፋ ሳያደርጉ ነው የነግራችኋለሽ። እና ለማንኛውም ብልቱ ይቆረጥ አይቆረጥ እስኪ ኮመንትላችሁን አስቀምጡ። ይህን የዞረ ሴት የሚለክፍ ልጅ መራቢያውን ቆርጠን ነው የምንጥለው። ወትሮም አይሰራ ነገሩ፣ ቢሰራ ነው የሚቀያየረው ሴቱ ግራው ገብቶናል ግራው ገብቶናል የጨነቀለት የጨነቀለት ለማንኛውም ሩታዬ አይዞሽ ሩታዬ ባራስነትሽ ገና ገና ልጅሽን የልጅሽን ፍቅር አይተሽ ሳጠግቢ እንደገና ሌላ ትኩሳት አብርሽ ደግሞ ከሄርሜላ ጋር ያለው ነገር መቀጠሉ ትንሽ አዝኛለሁ እስኪ ሩታዬ ያሳዘነቻችሁ ሩታዬ ሁሌም ስታዝን የምታዝኑ የሩት አድናቂዎች ኮመንታችሁን አስቀምጡ ምከሩት ብትመክሩት ጥሩ ነው ሄርሜላ የምትባይ ልጅ ደግሞ ብታቆሚ ጥሩ ነው። ይሄን ነው የምለው። እወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ሆኖላችሁ። ባባይ